ትልቅ እንቆቅልሽ የሆነው የቀነኒ አሟሟት አሁንም ብዙ መዘዞችን ይዞ እየመጣ አዲሱ ስለ ቀነኒ አሟሟት የተለቀቀው ቪዲዮ ምን አይነት ቪዲዮ ነው? አብረን እናየው። ለእድል ልላክላት ና ፖስት አርግ። ሰው እዛ ሄዶ አያችሁ። እዚህ ጋር አሁን ጥሩ እሺ፣ እንደገና እንደገና እያያችሁ ነው። እንደገና ይሁ ይሁ ይሄ ቪዲዮ የተለቀቀው እንግዲህ ቤታቸው ውስጥ እየተደባደቡ ነው በሚል ተምሳሌት ነው የተለቀቀው። ይሄ ነገር ዝም ብሎ መቀበል ብቻ ሳይሆን እውነት ይሆናል እሱስ ይሄን ድርጊት ያደርጋል ብላችሁ ታስባላችሁ? ይሄን ቪዲዮ ስትመለከቱ ደግሞ እሱ እንደዚህ አይነት ነገር እንደማይሰራት ትመለከታለች። ከእሷና ከእናትየው ጋር ነው እየሄደ ያለው። ለእሷ ያለውን ክብርና ፍቅር እዚህ ጋር መመልከት ብቻ በቂ ነው። እንደዚህ አይነት ቪዲዮዎችን ደግሞ ስትመለከቱ እሱ ይሄንን ድርጊት አያደርግም እንላለን። እና ይሄ ትልቅ እንቆቅልሽ የሆነው አሟሟት ማነው ይገድላል? ስለ ቀነኒ አሟሟት ደግሞ ለአንዱ አለም ቅርብ ከሆነው ወዳጅ የሰማነውን ነገር እስኪ ላካፍላችሁ። እንግዲህ የተለየ ነገር አይደለም፣ የልብስ ልብስ ማጥቢያ በረኪና ላርጎ የሚባል ላርጎ ናቸው። እና ጥሏት ጥሏት ወጣለች መጀመሪያ ከዛ ከቤታ ቤት ተከትሏት ሲሄድ ልጠጣ ነው ነው ላርጎ ይበል እንጂ፣ አይ ሲንክ ላርጎ ሳይሆን በረኪን ይመስለኛል። ላርጎ ላርጎ ያ መርዝ ነው፣ ያ ሶዳ ነው። ልጠጣ እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ሆነ ያለው እየወደቀ ነገር ነው የሰማሁት ነው የሚለው እሱ ሰርፎ ብሎ ወደዛ ሲገባ ረዲ የለች የሚል ነገር ነገር ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራትም ይከብዳል። ወደ መሬት ካረፈች በኋላ ወረድ ሁሉ ሰዎች ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደሚሆን ታውቃላችሁ። ከዛ ልጅ ታነፍ አብሷት እሱ መኪና ከታች የነበረ ግራውንድ ላይ እሱ የወደቀችበት ቦታ የነበረው አንድ የባንክ ሹፌር ነው የእሱ መኪና እየነዳ ሄዱ ሁላችንም ከዛ የሰማ ነው። ከዛ ባለ ነገሮችን የሰማ ነው እና ሄድ ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰባቅትንም ያው ሹፌሩ አደረሳቸው። መኪናውንም እሱ ከዝና ከፋሽ ነኝ ብሎ እዚያው ነው ተለሄደው። እሱንም ፖሊስ ጆ ሄደ። ከዛ በኋላ ሁላችን የደረስነው ሌለችው ላይ የመጡት በጣም የሚያሳዝነኝ ነገር ከዚህ ፊት አሁኑ ያወራኋቸው ነገሮች ሳይሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ እኔ እንደሰማችሁት ነው። እንግዲህ እየተወራ ያለው ነገር እኛ ከምናውቀው ነገር በጣም ይራራቃል። ይህን እንቆቅልሽ መቼ ይፈታል? አብረን የምንመለከተው ነው። ካባ ውስጥ እንግዲህ ጀለስ ላይቭ ላይ ነው። ላይቭ ላይ ያለ ካባ ውስጥ እየቀረጸ ነበር። በቃ እንዲመጣና ፖሊሱ ረፉ። እዚህ የለመዳችሁትን ነገር እዛ ይዛችሁ አትሂዱ። ረፉ በጣም ታርፋላችሁ። በጣም አሳዛኝ ዜና እየሰማን እንገኛለን። አሳዛኝ መረጃ ተሰምቷል። እስራኤል በጋዛ ውስጥ የሚገኘውን ብቸኛ የሆነውን የካንሰር ሆስፒታል አውድማለች። የእስራኤል መከላከያ ሚኒስቴር እንዳስታወቀው በዚህ ሆስፒታል ውስጥ የሀማስ ታጣቂዎች ስለነበሩ ነበር ይህን ሆስፒታል ያወደምነው ሲል ተናግሯል። ነገር ግን ብዙዎች እየተናገሩ እንዳለው ከሆነ አሁን ላይ እስራኤል አላማዋ የሀማስን ብቻ ማውደም ሳይሆን ብዙ በጋዛ ውስጥ የሚገኙ ኢንፍራስትራክቸሮችን ማውደም ላይ ትኩረት እንዳደረገች ነው የሚያሳየው። ከዚህ በፊት እንደሚታወቀው እስራኤል ይህን ሁሉ ጦርነት ያደረገችው የሀማስን ስር መሰረት ለማጥፋት እንደሆነ እየገለጹ ነበር። የእስራኤል እቅድ በማይታወቅ ሁኔታ ኢንፍራስትራክቸሮችን፣ የተለያዩ ግንባታዎችን፣ የተለያዩ መሰረተ ልማቶችን ማውደም ላይ ትኩረት ማድረጉ ብዙዎችን እያስቆጣ ይገኛል። በነገራችን ላይ ሂትለር ልክ ነበር። ወላሂ ወላሂ ነው የምላችሁ ሂትለር ልክ ነበር። ሂትለር ካረገው ነገር ውስጥ ስ አንዱን ልንገራችሁ። እንደዚህ የእስራኤል ዜጎች ማለትም አይሁዶች በጣም አስቸገሯቸውና ምን ያረጋል? እንደዚህ ደርድሯቸው ሊረሽን ይወስናል። ከዛ በጣም በብዙ ሚሊዮን የሚቆጠሩትን እንዲደረደራቸውና እየገደለ ባለበት ሰዓት አንዷ ኡርጉዝ ፍለፊት ናት። አንደ ሴት ናት። ኡርጉዝ ናት። ፍለፊት ናት። እሷ ያለችው ፍለፊት ናት። በዛ ላይ ኡርጉዝ ናት። ከዛ ትለምነዋለች። ሂትለር ነው ሂትለር የፈለግከውን ነገር አብረን እናረጋለን፣ ሴትነቷን ለመጠቀም የፈለግከውን ነገር አብረን እናረጋለን። ብቻ አንተ ከዚህ ሞት ውስጥ አትረፈኝ ትለዋለች። ሂትለር እዛ ጋር ትንሽ አዘንላት። ከዛ ምን ያደርጋል? አንቺ መሞት ያለብሽ አሁን አይደለም፣ በኋላ ነው መሞት ያለብሽ ይልና ያዝንላታል። ምን ያደርጋል እሷ ፊት ለፊት ነው ያለችው። ገዳዩ ከፊት ለፊት ነው የሚያነሳው። ከመጀመሪያ እንዲህ እየገደሉ ነው እስከታች የሚሄዱት። ከዛ እሷን ከፊት ለፊት አነሳ እና መጨረሻ ላይ አስቀመጣት። ይሄን ያህል ብቻ ነው የሚያዝንላቸው። በጣም ተመችቶኝ በመዲናችን አዲስ አበባ ቆሼ የሚባለው አካባቢ የተፈጸመው ዝርፊያ በርካቶችን ያሳዘነ መሆኑን እየተመለከት እንገኛለን። ይህ አሽከርካሪ የውጭ ዜጎችን አሳፍሮ በሚጓዝበት ጊዜ እንዴት ገንዘብ አሰጠንም በማለት እንዴት ለነሱ ታግዛለ በማለት ሲደበድቡት፣ ከዚህ ባለፈም ደግሞ አንገቱ ላይ ያለውን ሀብል ሲወስዱ የሚያሳይ ቪዲዮ ተጋርቷል። ይህ ቪዲዮ መች እንደተቀረጸ እስካሁን ደስ የተረጋገጠ መረጃ አላገኘውም። ነገር ግን እጅግ በጣም የሚያሳዝን እና ይህንን ሰርቶ የሚበላ ወጣትን እንደዚህ ማንገላታታቸው በጣም በጣም ነው። በዚህ ጉዳይ ላይ የአዲስ አበባ ፖሊስም ማጣራት ያደርጋል ብዬ ተስፋ አደርጋል ጭራሽ ብለን ብለን ቱሪስቶች ተው፣ ሀገራችን ራሱ ደህንነት ውስጥ ነው ያለችው ከእንደዚህ አይነት ኢንካ የሚገኘውን ተው፣ ግን ተው፣ ግን። ስሜ ገነት ባላለት የከድጃ እና የኢንቲሳር እናት ነኝ። ያው እሷ እንደተናገረችው ልጆቼ ስልም መከተል እንደሚፈልጉ፣ ረመዳን መጾም እንደሚፈልጉ ሲነግሩኝ ያው ለጊዜው እንደናተቃውም ነበረ ነገር ግን ያው ልጆቼ ሌላ ቦታ አይደለም የሚሄዱብኝ። መጥፎ ነገር አይደለም የመረጡት። ያው የመረጡት የተፈጠሩበትን ስለሆነ ስለዚህ ፈቃደኛ አላህ ያክብርልኝ። አንድ ስጦታ ለእናታችን ማበርከት እፈልጋለሁ። አላህ ደግሞ ሂዳያ እቺ ነገር አማና አንብቢያት፣ ነጻ ሆነች። እስልምና ለሁሉ እስልምና ለሁሉም የተሰጠ ዲን ነው። ማንም የሚከለከል ማንም የሚሰጠው አደለም። እና ወላሂ አላህ አክብርሽ፣ ልጆችንም አላህ የምትኮሪባቸው አላህ ያደርግልሽ። ወላሂ ኢንሻላህ ደግሞ ነገ በትልልቅ መድረኮች ላይ እንደምናገኛቸው እኔ ባለሙሉ እምነት ነኝ። አላህ ከነሱ ጋር ከአንቺ ጋር የሚሆን። በጣም አድርጌ አመሰግናለሁ። ያው እንግዲህ ከዚህ በኋላ ቶቻችሁ ናቸው ያለውን ነገር እናንተ አስተምራቸው። አመሰግናለሁ። አማና ተቀብላቸው። ልጅቷ በነገራችን ላይ እሷ ራሱ ሰለምቴ ናት። በዚህን ያህል ደረጃ ኢማኗን እየተመለከታችሁ ነው። ስለኔ እኔ ማውራት ካላቆማችሁ ሰፕራይዝ ነው የማረጋችሁ። ከእስልምና ወጥቼ ምናምን አለ። ይሄ ቆሻሻ ትላም እኔ ሙስሊም በመሆ ሙስሊም ነኝ ብሎ በማለቱ ራሱ እስልምናን እያሰደበ ሙስሊም ነኝ ብሎ ማለቱ በራሱ እስልምናን እንደሚያሰድ ባያቅም መሰለኝ እወጣለሁ ብሎ ለማስፈራራት እየሞከረ ነው። ባለፈው ረሱል ስለ ስለም ላይ ድንበር ያለፈ ንግግር የተናገረውን ሰው ጀግና ነው ብሎ ካለ በኋላ እንደዛ እንዳለል እንዳልል ጊፍት ሰጣችሁ እንዳሸንፍ ለምን አላደረጋችሁልኝም አላደረጋችሁኝም አለ። ከዚያም በኋላ ይሄንን ስለ እኔ የሚያወራ አንድ ሙስሊም ካለ አለ በቃ ሰፕራይዝ አደርጋችኋለሁ፣ ከእስልምና ወጥቻለሁ። ጥርግ በላ። አንተ ሰው ሲጀመር፣ አንተ ሙስሊም መሆን በራሱ ለእስልምና ስድብ ነው። የአንተ ሙስሊም መሆን ይሁን ጭቅቅታ። እንዴት ነው ግን ከእስልምና እንወጣለን ብሎ የሚያስፈራሩ እንዴት እወጣለሁ? እንደዚህ ስትራሱ እኮ ወጥታል፣ ቶታሊ ወጥታል። በነገራችን ላይ ዲን ላይ ማስገደድ የለም ነው ላኢክራሃ ፊዲን። ዲን ላይ ማስገደድ የለም። ጋሼ ሰው በዘጠና በሰማኒያ አመቱ እያገባ ነው። እናንተ ግን ጭ ብላችሁ እኔን እየተመለከታችሁ ነው። ግን ሰርጉ ለምን አስፈለገ? ሰርጉ ለምን አስፈለገ? ማግባት ማግባቱን አልቃወምም፣ ግን ሰርጉ ለምን አስፈለገ? ጋሼ መጀመሪያውት ነው እንዳይወጓቸው፣ የዜግነት ክብር ነው። የዜግነት ክብር ነው። አምላክ ሰው ሆኖ መቶ ለእኔ ሽንት ቤት እስከ መግባት ድረስ እስከ ማለት ድረስ ነው። ስለበላ ስለጠጣ አምላክ አይሆንም ካልክ እና ስላልበላና ስላልጠጣ አምላክ ይሆናል ካልክ፣ ጨረቃ አትበላ። ጨረቃን የሚያመልኩ ሰዎች አሉ። አትወልድም፣ አትወለድም። ድንጋይ አይወልድም፣ አይወለድም። ዓለምን ሁሉ የፈጠረ ፈጣሪ አንዲትን እጮኛ ያላትን ሴት ፈጣሪ መጥቶ አስወለዳትና ይህም ሰው ራሱ ፈጣሪ ነው ማለት እጅ በጣም ታላቅ ኃጢአት ነው። ሁሉም ሰው ማወቅና መረዳት አለበት። እንደዚህ ይላሉ አይሁዶች። መጽሐፉን ጽፎ የሰጡት አይሁዶች ራሱ እንደዚህ ነው የሚያምኑት። እናንተ ግን ወድኬት አባታችሁ አመታችሁ ነው እንደዚህ የምትሉት ተጽፎ የተሰጣችሁ ራሱ ከነሱ ነው፣ ከአይሁዶች። ተኩር ጥያቄ ጠይቋል። ሙስሊሞች ምን ብለው አሁን በዚህ ሰዓት የፕሮፌት ሙሐመድ አባትና እናት የት ነው አሉት? ብሎ ሲጠይቀው ሁሱ ደግሞ ያው በብዙ ውሸት ስለምታወቀው ልጁ አረብኛ ስለማይሰማ በአረብኛ እንደምንም አድርገው ሸኝተዋል። እና ከጥያቄ ከእሱ ሰምተን እንምጣ። እንደ ጥያቄ የነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወስደኛል። ጠይቅ የውዴ ነብያችን ስለላ ሰለም እናትና አባት የት ነው ያሉት?

ይህ ነውሁም ናማለት ከአህል ፈጥራናቸው አብ አቡ ከፊትናር የው ዲ ሰምተን እንምጣ። ያ ነገር አጎታቸውን እናያሳደጋቸው አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነቢዩ አግኝቶ ነበር። እርሱን እንደ አባት ይጠራሉ አረቦች አጎትን አባት ይጠራሉ። ያ ነው እንጂ አባታቸው አብዱላህ ዒሳንም አላገኘም። ያለፈውን ነቢይ ሰለላሁ ዓለይሂ ወሰለም አላገኘም። አይደል እናታቸው እንደዚያው ዘይሳር ለ ምን አለ መሰለህ ብዙ ጊዜ አሁን እንደዚያ አይነ ነገር ላይ ግዴታ ለመድፈር የሚያቀታችሁ እንትና እና እስልምና ደግሞ ሀቅን ተናገሩ ነው ያለው ስለዚህ ሀቅን በመናገር አሁን ሁሱ እንደዛ ብሎ ሲናገር አራት ሺህ አምስት ሺህ ሰው ነው ያለው፣ ገብቶ አላወራለም። ይህን ጥያቄ በጣም እኔ ለራሱ ግራ አጋብቶኝ፣ ነቢ ስላ ሰለም ለእናታቸው ቀብር እንዲዘይሩ እንጂ ዱዓ እንዳደረጉ አላ ሲከለከላቸው። አንደኛ በዚህ ጉዳይ ላይ አላ ሱብሃነ ተዓላ የራሱ የሆነ እንትን አሉ። እናታቸውንም አባታቸውን አለቅም እስልምና ባልነበረበት በነገራችን ላይ እነሱ ለማለት የፈለጉ ያሉት እነሱ በጃሂልያ ዘመን ነው የሞቱት እናትና አባታቸው ሶ ስለዚህ ወደ ገሃነም ይሄዳሉ የሚለውን ከዛ ውስጥ ነጥሎ ለማውጣት እየፈለጉ ነው። አንድ ነገር ልንገራ፣ ነቢዩላህ ኢብራሂም ዓለይሂ ሰላም የእሳቸው አባት ጣዖት ያመልኩ ነበር፣ ጣዖት ያመልኩ ነበር። ሶ የእሳቸው ዕጣ ፋንታ ምንድን ነው? ይታወቃል ለዚህ እሳቸው ክብር ደግሞ በአባታቸው ጉዳይ ይቀንሳል? ማለት እናንተ የሆነ የምተችሁበትን ቦታ ስታጡ ወደዚህ ወዳልሆነ ጥያቄ ትገባለ። ኮምልናለን ጊዜ ትርጊት ኮምልናለ ምዲሳብልነኝ የጆተን ይበረኝ አስታወስክኝ። እኔ አንድ ሰው በዚህን ያህል ልክ ይደድባል አይምሮን ያጣል ብዬ አላስብም፣ በጭራሽ ማለት ነው። ይሄ ልጅ ያጋጠመው አካል ጉዳተኝነት ወዶ የመጣ ነገር አይደለም፣ ወይ ለሀገር መስዋዕትነት ሲከፍል ሊሆን ይችላል፣ ወይ ደግሞ በተፈጥሮ የመጣ ነገር ሊሆን ይችላል። ግን እንደዚህ መባለግ አስፈላጊ ነው ወይ በአካል ጉዳተኛ ላይ? የጆተን በረኛ ነው የምትመስለኝ ማለት። በጣም የሚያሳፍር ድርጊት ነው። ፊትን ሸፈንክ ማለት በነገራችን ላይ ማለት ነው። ጠፈር ላይ ነው የምትኖረው ማለት አይደለም፣ እዚሁ ኢትዮጵያ ላይ ነው ያለው ይህ ሰው የአንተን መብት አልነካም። አንተ ግን የእሱን መብት ነክተሃል። ለምንድ ነው ቆይ በአፋችን የምንጸዳደው? አንዳንድ ሰዎች ግን ለምንድ ነው ማለት ቦታ የለንም ምንም ማንደረግ በማንም ማንነካዩ መስልን ሰዎች አንዳንድ ሰዎች አለን። ግን ምናችሁን ነው የሚያማችሁ እናንተ ሰዎች ግን ጤነኛ አላችሁ? ይህ ልጅ ያለበትን ሞራል ማን ነው የሚያውቀው? ውስጡ የሚሰማውን ነገር ማን ነው የሚያውቀው? እንደውም ይህ ልጅ ሊበረታታር የሚገባው ሶሻል ሚዲያ ላይ እንዴት አርጎ ገንዘብ መስራት እንዳለበት፣ እንዴት እንዴት አርጎ መለወጥ እንዳለበት፣ እንዴት አድርጎ ከዚህ በላይ ደግሞ ሞር እውቅና እንዴት ማግኘት እንዳለበት ያለውን ነገር ማሳየት ነው እንጂ፣ እንዴት በዚህ ልክ ሰው ይወርዳል። በአንዳንድ ሰው ብልግና ውስጥ የአንዳንድ ሰዎች ማንነትና ጨዋነትና ስርዓታቸው ይታያል። አለው አለው ማለት ለማንም አይጠቅምም። ትወራወራት አለ ካርቼልኝ ከነመፈጠርም ትረሳለህ። በጣም ነው እኮ የሚገርመው። ቢያንስ ቢያንስ እሱ የማታ እንማር ግድ የላችሁም። ይሄ ድድብናችን ይቀነስ ብስ ግድ የላችሁም። የማታ ተማሩ በቃ ሰው እንደት ነው እንደዚህ የወረደ ቃላቶች የሚጠቀመው? እንደዚህ አይነት ሰዎችን አለንላችሁ ከጎናችሁ ልንቆም የሚገባ ነገር ሲሆን እነዚህ ማሾፍ ማላገጥ፣ ሼቱ ከዚህ በፊት ሚዲያ ላይ ጋጋታ እየተፈጠረበት ላለው ጉዳይ መልስ ሰጥተዋል። ሁሉም ሰው ማስደሰት አልችልም ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደል? ለእነሱ እንዴት ስለሆንኩ የወደዱኝ እንደዚህ ስለሆንኩ የወደዱኝ አይደል? አሁን እሱ ስድብ ሲያደረገኝ የእሱን ስድብ ሰማና ስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። እሱ ለመመቸት ደግሞ ያኔ ለአንቺ መመቸት አቆማሉ ለኔ ለሚወዱ ለሚያከብሩ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሺህ ሰምቶ አንድ እንትን ቃል ስታደርግ በስልም ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላሃል መባል አይፈልግም። ለዛ ሰው የማይንድ አሰራር አንዱ ራሴን ፕሮቴክት የማደርገው በዚህ ሙያ አይታችኋል ብዙ ጊዜ ማበሪቶች ምን ተብለ ተቀለሉ ቻለ የሆነ ነገር ይነሳል። የሆነ ወቅት ላይ የሆነ ወቅት ላይ የማይገባ ነገር ህፃናቱን ሊሆን ይችላል። የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን ርዕሱን እኔ ዝርዝሩ ገባ ዝርዝሩ እኮ አንተ ውስጥ በጣም ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው የሚሆን? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም። እሺ፣ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ፣ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያው ቃል ምንድን ነው የሚሆን? ውስጥሽ ግን የመጀመሪያው የት ነው አይደለም። ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየ አገኘሽ። ለምሳሌ እኔ የእሸቱ እኮ እንደዚህ አደረገ ሲባል አንቺ ላይ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም። እንትን እሸቱ በጤነኛ ይምሮ ይሄን ነገር አያደርገውም። ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል፣ ምናምን ብለህ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮ ማውቀው ነበር እሱና ትልካልሽ። ውስጥሽ የነበረውን ያወጣሽው እንጂ በኔ ድርጊት ላይ በቃ የምጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ የሕዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ነው ስድቡን ጥላቸውን አይደለም፣ ፊልተር አድርጎ እሺ፣ ይሄን ነገር ማስተካከል አለብን። ቢቃጠልም ግን እኔን ያተርፈኛል ጭንቅላት መጥቼ አግኝተኛ ስለ ማንነት የሶሻል ሚዲያ ሊስት ወይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተር በጥ ማለት ሪአክት ማድረግ የለብህም። ወይ ያለአንተ ሰው የለም ሲሉ ያለ እኔ ሰው የለም። ስለዚህ እንትን ካላደርጋችሁልኝ አልመጣም እንትን ካልከፈላችሁ ማለት የለብህም። ሲሰድቡ ደግሞ አፈር አባ ብላቸው አፈር በቃ በላቸው ብለህ ተስፋ መቁረጥም የለብህም። ማድረግ ያለበት በዚህ መልኩ እንግዲህ፣ ከዚህ በፊት እሱ ላይ ትችት ላቀረቡ ላሉ ሰዎች ምላሽ ሰጥ። አንተ እኮ ትክክለኛ መንገድ ላይ ነበር። አንተ በዚህ እውነተኝነት እነሱ ከጠሉ ኪጥሉ የምሬን ነው የምልህ እኔ አንድ ሰው አሁን ክርስቲያን እንደዚህ ዘልፎ ሰድቦ ምን እያለ ከሆነ በዛ ጉዳይ ላይ እነሱ መቶ ክስ አቅርበው እሱን ወደ ክስ ካቀረቡት እኔ በዛ ጉዳይ ላይ ለእሱ እጅ ጠበቃ የምቆምበት ጉዳይ አለኝም እሱ አጥፍተዋል ብዬ ነው ጥፋቱን እሱ ላይ ማሳምነው ወይም ማምነው እነሱ ጋር ግን ይሄ ነገር ነውሩ ነው ከታየ እነሱ ራሳቸው ናቸው ችግር ያለባቸው ኤንዌይስ ለዛሬ አዝንላችሁ ፕሮግራም ይሄንን ይመስላል በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረሐመቱላሂ ወበረካቱ